ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዲ ተረፈዳችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ። ምንድነው እሱ? ያው ብዙዎቻችሁ ታቁታላችሁ፣ የማታቁ ደግሞ ስላላችሁ ለእናንተ ይጠቅማል ብዬ ስላሰብኩ ነው። ደግሞ እንዲሁ ተነስቼ አይደለም፣ የሆነች ልጅ ባለፈው የሆነ ችግር ውስጥ ነበረችና ሰው ሊረዳት ነበረ እና አድራሻውን ስጭኝ ስትባል አታቅም፣ አላላኩን። ዋትሳፕ ላይ ሎኬሽኗ ምናምን አላላክ አትችልም። በጣም ነው የተቸገረችው ማለት ነው። ለአንዱ ቀላል የሆነ ነገር ለአንዱ ደግሞ ያስቸግራል፣ ይቸገርበታል። ትንሽዬ ነገር ባለማወቅ ማለት ነው እንቸገራለን። ማወቅ ደግሞ የሆነ ጊዜ ይጠቅመናል ማለት ነው። የሆነ ችግር ውስጥ ቢያጋጥመን ከማዳማቻችሁ ጋር ብትጣሉ ለፖሊስ እንኳን ብትደውሉ የሚረዳችሁ ሰው ብታገኙ ያላችሁበትን አድራሻ ካላወቃችሁ ያው ሰው ልረዳችሁ አይችልም ማለት ነው ጓደኞቼ። እና ያቺ ልጅ አታውቅም ገና እንትን የቪዲዮ እንደዚህ ሪከርድ አድርጌ ምናምን ቪዲዮ ሰርቼ ላኩላት ማለት ነው እንዴት መላክ እንዳለባት ማለት ነው። ብዙዎቻችሁ ደግሞ ልትኖሩ ትችላላችሁ እና ይጠቅማችኋል፣ አይጎዳቸው እና እያንዳንዱን ነገር ማሳያችሁ ይሆናል ማለት ነው። ማለት በሁለት በኩል አላላክ በሁለት በኩል ነው። በዚህም አንዳንዴ ደግሞ በዚህ በዋትሳፕ ገብታችሁ በሱ መላክ ትችላላችሁ። ግን ብዙ ጊዜ እንብላል በዚህ በኩል እምቢ ካለ በሌላ በኩል ደግሞ እንዴት አድርጋችሁ ለሰው ያላችሁበትን ሎኬሽን ለሰው እንዴት መላክ እንዳለባችሁ ማሳያችሁ ይሆናል። ላይክ እያረጋችሁ ጀምሩ፣ ለጓደኞቻችሁ ደግሞ ሼር አድርጉ። ቲክቶክ ደግሞ ማትጠቀመው አላችሁ። ለብዙዎቻችሁ ደግሞ አሳይቻችኋለሁ፣ እንዴት መላክ እንዳለባችሁ አሳይቻችሁ ነበረ። ሌሎቹ ደግሞ ያው አላቅም ያላችሁ ስላላችሁ ማለት ነው። ለእናንተ ደግሞ እንዴት እንትን ቪፒኤን እንዴት አውርዳችሁ መጠቀም እንደሚችሉ ማሳያችሁ ይሆናል። አንደኛ በዚህ በዋትሳፕ እንግዲህ፣ አሁን ያለሁት ዋትሳፕ ላይ ነው ያለሁት ማለት ነው። እንደገና ላሳያችሁ እህቶቼ፣ ዋትሳፕ ላይ እንገባለን ማለት ነው ከዛ የምንልከው ሰው ይሄ ነው እንበል። ለምሳሌ ማለት ነው የምትልኩት ሰው እናንተ ሎኬሽን የምትልኩት ሰው ለምሳሌ ይሄ ነው እንበል እና ከዛ እቺን እቺ እንደ ፓስታ የተጠቀለለችዋን እቺን አንዴ እንነካታለን ማለት ነው። ከዛ ሎኬሽን የምትሏን እዚህ ቦታ ማለት ነው። በሁለት ቦታ ነው ማሳያችሁ በብዛት እኔ አሁን በዚህ እምብ ሊላችሁ ይችላል። በሌላ በኩልም እዚጋ ሼር ሊብ ሎኬሽን ይላል ሰንድ ዩ ከረንቲ ሎኬሽን እዚ ይሄኛው ነው ማለት እዚጋ እዚጋ ነክታችሁ ሰንድ ዩ ሎኬሽን ከረንት የሚለውን መላክ ትችላላችሁ። እዚ ጋ ሼር ዩ ሊብ ሎኬሽን የሚለውም ማለት ነው። በጣም መልካም ሰውናት እና ምንድ ነው እሱ ይቅርታ ሌላ ነገር ውስጥ ዘባረኩ መሰለኝና፣ በሁለቱም ቦታ መላክ ትችላላችሁ። ያሁን ይ ግን ይችኛው ነው እናንተ ነክታችሁ መላክ የምትችሉ ምት ሼር ሊቭ ሎኬሽን የምትለዋም ማለት ነው። እዚህ ቦታ ነግታችሁ ለሰው መላክ ትችላላችሁ። እዚህ ጋር ደግሞ እምቢ ካላችሁ ሌላ ቦታ ማሳያችሁ ይሆናል ማለት ነው። እዚህ ጋር ጉግል ማፕ የችኛው ማፕ ማለት ነው። እቺ ነክታችሁ አሁን እቺ ሰማያዊ የሚታሳይ እኔ ያለሁበት ቦታ ነው የሚያሳየው ማለት ነው። አንዴ እዚህ ቦታ እንደዚህ በመን ትነካላችሁ፣ መሀሉ ማለት ነው። ከዛ በኋላ እዚ ጋር ሼር የምትለዋን ሼር የምትለዋን ትነኩና እኔ ያለሁበት አቀባ ያለሁበት ቦታ ያሳየኛል ማለት ነው። እናንቴም ይኛውን ነክታችሁ ሼር ማድረግ ማለት ነው። ከዛ የፈለጋችሁበት ቦታ መላክ ትችላላችሁ። ማለት የፌስቡክ ላይ ነው፣ ዋትስአፕ ነው፣ ኢሞ ነው፣ የፈለጋችሁበት እዚህ ነክታችሁ ሼር ማድረግ ትችላላችሁ። ለጓደኞቻችሁ ማለት ነው፣ ለመላክ ለምትፈልጉ ሰው ማለት ነው። እንደገባችሁ ተስፋ አድርጋለሁ። ዋስአፕ ከሆነ ዋትሳፕ ላይ፣ ኢሞ ከሆነ ኢሞ። ለማን መላክ እንዳለባችሁ እናንተ ናችሁ የምታቁት። ከዛ ሼር ነው የምታደርጉት ማለት ነው። አሁን ደግሞ እንዴት ነው፣ ቲክታክ ጆርዳን ላይ አይሰራም። አዎ አይሰራም፣ ግን በቪፒኤን ነው የሚሰራው። መስራት ይሰራል፣ ግን ዝም ብላችሁ እቺን አፕ እንዳወለ ዳርጋችሁ እንትን ብታደርጉ አይሰራም፣ አይከፈትም። ዝም ብሎ ነው እንጂ የሚሽከረከረው አይከፈትላችሁም። ለምን? እዚህ ሀገር ተከልክሏል ቲክቶክ እንዳይሰራ። ግን ቪፒኤን ይሰራል ማለት ነው እህቶቼ። ብዙ አትጠቀሙም አልጠቀምም ምትሉ ልጆች ስላላችሁ ማለት ነው እንዴት። በአሁኑ ሰዓት ቲክቶክ በጣም ያስፈልጋል። ምክንያቱም ብዙ ሰው ተደራሽነት ያለው ቲክታክ፣ ፕላትፎርሙ ብዙ ሰው የሚከታተለው ፕላትፎርም ስለሆነ የሆነ ችግር እንኳን ላይ ብትሆኑ ድረሱልኝ ብትሉ ብዙ ሰው ነው የሚደርስላቸው። እና አሁን ወር ያላበዛባቸው እዚህ ጋር ፕሌስቶር ልምትሏን አንዴ ትነካላችሁ። ከዛ ቪፒኤን ምትሏን እኔ ያው ስላወረድኩት ለእኔ ላወርድልኝ ይችላል። አውርጃ ያለው እኔ ስላለኝ ማለት ነው። እችኛውን አንዴት ነኩና ኦፒን ነው የምለኝ። እኔ ያው ከፍቼ ስለምጠቀም ማለት ነው። አያችሁ እዚህ ጋ ይዩት። እኔ ስለከፈትኩት ያሳያል ማለት ነው። ኦፕን የምትለዋን አንዴ ነካ አለው፣ ቀጥታ ወደዚህ ይወስደኛል። ቀላል ነው ያው እኔ ስለከፈትኩ ስለተከፈተ እኔ ስለከፈትኩኝ ነው አሁን የምሽከረከረው ማለት ነው። እችን ከፍታችሁ ኮኔክት የምትለዋን መንካት፣ ከዛ በኋላ በቃ አያችሁ፣ እቺን ቦታ መሀላውን ትነካላችሁ። እኔ ያው ስለከፈትኩት ነው ኮኔክት ነው የምለው ማለት ነው። እቺ መሀላን ስትነኩ ያው እናንተ ጋ ኦፕን ነው የምለው፣ እኔ ጋ ስለከፈትኩት ነው እንደዚህ ኮኔክት ብሏል፣ ኦልሬዲ ኮኔክት ስላደረግኩት ማለት ነው። በጣም ቀላል ነው። እቺ መሀላውን ትነኩ እና ኮኔክት አድርጋችሁ ቲክቶካችሁ መጠቀም በጣም በቀላል መንገድ ብዙ ልጆች ያው ቲክቶክ ብዙ መጠቀሙ ተጠቃሚ ስላለ የሆነ ችግር ላይ ብትሆኑ እንኳን ብዙ የምረዳችሁ ሰው ይኖራል ማለት ነው። በብዛት አሁን ሶሻል ሚዲያ ላይ በብዛት ፕላትፎርም ሰው የሚበዛበት ፕላትፎርም ቢኖረው ቲክቶክ ላይ ነው ሰው የሚበዛበት፣ ተደራሽነት አለ። የሆነ ችግር ውስጥ እንኳን ሆናችሁ እርዱኝ ብትሉ ወደ አሁኑ ነው ሰው የምረዳችሁ ማለት ነው። ሁላችሁም ስልክ ላይ መኖር ያለበት ፕላትፎርም አፕ ነው፣ ቲክታክ ማለት ነው። ተጠቀሙ። ከፈለጋችሁ ታለንትም ካላችሁ መስራት ትችላላችሁ። ሰውንም ማዝናናት የምትችሉ ከሆነ በዚህም ታዋቂ መሆን ይቻላል ማለት ነው። ያው እኔ እጠቀማለሁ መረጃ ምናምን ነው እንጂ እንደዚህ ብዙ መዝሙር ምናምን ነው የሚለቅበት እኔ ማለት ነው እንደምታዩ። ይሰራል ማለት ነው። ቲክቶክ የሰራችሁ ተጠቀሙ እህቶቼ፣ አሁኑኑ ክፈቱት ማለት ነው። ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አርጉ ለጓደኞቻችሁ ማለት ነው። እንደዚህ እያደረጋችሁ ተጠቀሙ። ቲክቶክ አይሰራም ለምትሉ በደንብ ነው የሚሰራው እህቶቼ። በደንብ ቲክታክ ይሰራል። አሁን ሁሉ ከፍታችሁ ተጠቀሙ ማለት ነው እናንተ ላይቭ ውስጥ ገባው ሳላቅ ከዚህ ልወጣ መሰለኝ እና በያላችሁበት መልካም ጊዜ መልካም ቆይታ ቻው።